ወጣ በቪዲዮ ያስኩት ነገር ነው። አይ እኔ ስቀልድ ነው። መቀልድ አይችሉም እንዴ? ፎግሪን ትፎግር ያለች ነው ያሰማሽ። አራስ ቁጫ ቤተሰቦች አይታችሁልኛ። እናንተ ደግሞ ይህንን ነገር አይታችሁ በአንዳንድ ነገር ማን እንደሚሻል ራሷ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በድጋሚ መተናል ማለት ነው ተከስተናል። የነዚህ የድምቀቶች ፍቅር የያዛችሁ ሰዎች ማናችሁ? ስ እስቲ ያላችሁ ማለት ነው እና ብሩክ እኮ ማለት የእውነት የሚለይ ሰው ነው ማለት ነው እና በጣም በጣም በጣም በጣም በጣም በጣም ሀይሚን ለማስደሰት የማያደርገው ነገር በቃ እሷን ለማስደሰት ኛ በጭንቅላት ተከራክሱ ተተከል ብትለው ማይተከል ይመስላችኋል? አረ ይተከላል፣ የእውነት ይተከላል ማለት ነው እና ባይ ዘ ወይ ትናንት የወር ግዴታ ያለኝ ምናምን ብላ ተናግራ ነበር እና መዋኘት እንደማትችል ምናምን ተናግራ ነበር እና በጣም እንዴት እንደዚህ ትላላችሁ ነውር አደለ ወይ ምናምን ብሎ በጣም ብዙ ሰዎች ኮሜንት ተሰጥቷታል ማለት ነው እና ሲጀምር የወር ግዴታ የሚያሳፍር ነገር አይደለም ሁላችንም እግዚአብሔር የሰጠን ጸጋ ነው። እሱ በቃ እኛ ላይ ተፈርዶብናል። እና ግን ማንኛውም ሴት ሀይሚ ብቻው አለች የምመተው ማንኛውም ሰው ያያል እና ይሄ የሚያሳፍር ነገር አይደለም። ብዙ ጊዜ ኢትዮጵያውያኖች ላይ ነው ይሄ ነገር ያለብን ማለት ነው። ለምን በሌላው ሀገር ኖርማል ነው፣ ምንም ማለት አይደለም፣ ምንም ቀላል ነገር ነው። ግን እኛ ብዙ ጊዜ እንዲሁን አስተዳደጋችን የሚሆን ምንም ባህላችን የሚሆን አላቅም። ያን ነገር በቃ እንደ ነውር አድርገን ነው የምናወራው። ምንም ማለት አይደለም እና የሆነ ኔጌቲቭ ኮሜንት የምጽፉ ሰዎች ግራ ትገባላችሁ ማለት ነው። ለምን ታአትፍ አትፍሪም፣ እንደ እንደዚህ የምትየሆንሽ ስታወሪ ምናም ምንም የሚያሳፈር ነገር አለም። አንቺ ኮሜንት የምታደርጊው ልጅ የምታይነሽ ማንም ሰው የሚያይ ነው፣ ሴት የተባለ እሱን ያያል በቃ። አንድ ሴት ለአቅም አዳም እስከደረሰች ድረስ እሱን ታያለች ማለት ነው። የአቅም አዳም ምልክት ነው። ሲቀጥል ደግሞ ብሩክ ይህን ነገር ግዴታ ነው መረዳት አለበት። ምንም ማለት አይደለም ማለት ነው። ጀስት ስለማያቅ ነው ስሜቱን እንትን ሊላት እንደዛ ብሎ ያወራት ስሜቷን እየተረዳ ያለው በቃ እንደፈለገች እንትን እንደምት እንድትል ያደረጋት ስለሚወዳት ነው። ምንም ማለት አይደለም ማለት ነው። እና አንዳንድ ጊዜ የሆነ ኔጌቲቭ ኮሜንት የምጽፉ ሰዎች በጣም ትገርማላችሁ ማለት ነው። ይህን ሄደበታል ሄደልበታል። ሲቀጥል በዛሬው በዛ የዛሬው ላይ ያው አሚ ብሩክን ለማብሸቅ ማለት ነው። በቃ አሁንማ ብሩክ እኮ ቦስ ሆኗል። በቃ ዱባይ ላይ ማለት ነው በቃ አይ ጸበኛ ሆናለች ማለት ነው የሆነት ምን ነግራችሁ ጸባይ አላያችሁ እሺ እሺ ነው በቃ ለምን በቃ ምንም ምታውቀው ነገር ስላለ የለ ብሩክ ባላት መሰረት ነው እዚህ እንሂድ ካላት እሺ ነው አሁን በፊት አንዴ ዘለኝ ምትለው አንዴ ጸጉሬን ስራ ምትለው አንዴ ካልሲየን አንግልኝ ምትል አንዴ ጫማ መቅበጥ የለም በቃ ጸባዩ ራሱ በቃ ደስ ሲል ማለት ነውና ማለት ጸባዩ ስል ፍቅሩ እንዳለ ሆኖ በቃ አላንገላታችሁም አላሞ አልተሞላቀቀችም ይሄን ያለ ማለት ነውና ዱባይ ላይ ጸባይ አወትሻል ብሩክ በቃ ዱባይ ይሻልካል ለመኖር ማለት ነው። ትገላገል ነበር ጨጓራ ክራስ ውድርፍ ይል ነበር ማለት ነው። እና በጣም በጣም በጣም በጣም ደስ የሚል ቦታ ነው የሄዱት። በጣም በጣም በጣም በሚያምር ቦታ የእውነት ሀይሚ በቃ ደስተኛ እራሃ ሆና ራሷን ሁሉ አታውቅም። በቃ ትገረማለች በእነዚህ በአሸንጉልቶቹ በቃ እንጃ በጣም በጣም በጣም ሆነ አለ አይደለ፣ በቃ ደስታችሁ ወደ እርስ ያጣ የሚያደርጋችሁ ስሜት፣ ሀይሚ ማለት እንደዚህ አይነት ስሜት ነው የተሰማት ማለት ነው። እና በቃ በዚህ አጋጣሚ ብሩክ አንተ የእውነት ወንድስ፣ እንደ ብሩክ አፍቃሪስ፣ እንደ ብሩክ ይስጣችሁ የእውነት እምላችሁ ማለት ነው። እና ብዙ ጊዜ ኮሜንቶች ደግሞ ቀለበት አድርግላ፣ ቀለበት አድርግላ፣ ዱባይ ላይ ቀለበት አድርግላ ምናምን አለ። ሁሉም ነገር ጊዜው ሲደርስ ይሆናል። ቀለበት ማድረግ ካሰባላት ብሩክ ተመልሶ ከፈለገ ድጋሚ ይዟት መጥቶ ቀለበት ያድርግላታል እነሱ የራሳቸው ፕሮግራም እና የራሳቸው አላማ አላቸው ብዙ ጊዜ እንደዚህ አይነት ኮሜንት ባጽፉ ደስ ይለኛል ቀለበት አድርግላት ቀለበት አድርግላት እናንተ የተለያችሁ ምናምን ይባል ይላሉ እነሱ አሁንም የተለዩ ናቸው የእውነት ከቡታጅ ራይቲቨሮች የሀይሚና የብሩክ በጣም ይለያል በቃ ትለያላችሁ በቃ መስላችሁ የምትገኙ እውነተኛ ሰዎች ማለት ነው

ምንድነው ኤክስፔንሲቭ ብሏል በጣም ውድ ነውና በኢትዮጵያ ካሰላማ ስለ ብል ስለሚል ኢትዮጵያ ሂደግን ይሄ ሁሉ ብር ደምረህ በኋላ እንዳታበድ ማለት ነውና። ምን አባት ለሀይሚ የወጣ ለሀይሚ የወጣ ይበጣጠስና በጣም በጣም አየ በቃ በጣም ደስተኛ የሆነ አንዳንድ ጊዜ እንዴት ነው የራሳችሁን ሰው የራሳችሁን ሰው ለማመስገን በጣም ይከብዳቸዋል፣ ቃላት ሁሉ ያጥራቸዋል። የእውነት ለመናገር ማለት በቃ አመሰግናለሁ ትለዋለች፣ በሄደችበት ቦታ በቃ በጣም በጣም በጣም በጣም በጣም የእውነት፣ በስማም በሉ እና ደግሞ እድለኛ ናቸው። በጣም ኢትዮጵያዊ ሰው አገኙ፣ የሚረዳቸው ቦታ የሚያሳያቸው። ለምሳሌ በቃ እዚህ ሀገር የኖሩ ሰዎች ቦታ የሚያሳያቸው፣ የሚያዝናናቸው ሰዎች አገኙና በዛ አጋጣሚ በጣም እናመሰግናለ ስለተንከባከብክለን እና የእውነት የእውነት የእውነት በቃ በጣም ደስ ብሏቸው፣ በቃ ረሃ ብሎ ነው ተዝናንተዋል። በቃ የእውነት የእውነት የእውነት የእውነት ሆን ሀይሚ አይቆጭሽም፣ ባለፉ ያለቀሽ ባለፉ የታምኖሽ አይቆጭሽም እና እግዚአብሔር መልካም ነው። የእውነት የእውነት በቃ ድመቁ ሁሌም እንደዚህ እንዳማረባችሁ በቃ ሁሌ ጊዜም እንደዚህ ደስተኛ ሆኑ። የእውነት እናንተ ስትፋቀሩ ነው የሚያምርባችሁ እና በቃ እንጃ እኔ በጣም ደስ ብሎኛል የእውነት የምነግራችሁ ማለት ነው። በቃ በእነሱ ቦታ እኔ በጣም ደስ አለኝ የእውነት በቃ አለ አይደለ ሆነ ደስታችሁ ከልባችሁ ሲሆን፣ ስሜታችሁ ከልባችሁ ሲሆን የሚሰማችሁ ስሜት አላለ። አንዳንድ ጊዜ ደስታ ሲበዛ አንዳንድ ሰው የሚያለቅሰው በቃ ደስታውን በለቅሶ ስለሚያሳይ ነው።